አዋሽ ባንክ ከአፍሪካ ምርጥ ባንኮች መካከል አንዱ በመሆን ለአራተኛ ጊዜ እውቅና አገኘ። ግሎባል ፋይናንስ ለ3ሳ ለሰላሳ ሁለተኛ ጊዜ ባካሄደው የ2025 ዓለም አቀፍና አጉር አቀፍ የባንኮች ውድድር አዋሽ ባንክ ከሰላሳ ስድስት የአፍሪካ ምርጥ ባንኮች አንዱ በመሆን ለአራተኛ ጊዜ እውቅና አግኝቷል። የአዋሽ ባንክ ሲኒየር ቺፍ ማርኬቲንግ ኦፊሰር አቶ ዮሐንስ መርጋ እውቅናውን አስመልክተው ጋዜጣዊ መግለጫም ሰጥተዋል። መቀመጫውን ኒውዮርክ ያደረገው ግሎባል ፋይናንስ መጽሔት በ የፋይናንስ ዘርፍ ላይ በሰፊው የሚሰራ ድርጅት ሲሆን በየአመቱ በአለም አቀፍና በሀጉር አቀፍ ደረጃ ምርጥ የተባሉ ባንኮችንም ይመርጣል። በዚህ መሰረት አዋሽ ባንክ እንደ ኤሮፓውያን አቆጣጠር በ2025 ከአፍሪካ የአመቱ ምርጥ ባንክ በመባል ከተመረጡ 36 ባንኮች አንዱ ሆኖ መመረጡና ከኢትዮጵያ ደግሞ ብቸኛው 36 ውስጥ የተካተተ ባንክ መሆኑንም አስታውቋል። በድርጅቱ የእድገት መለኪያዎች መሰረት ባንኩ ሊመረጥ ከቻለባቸው መስፈርቶች መካከል አመታዊ የሀብት እድገት፣ አመ አመታዊ ትርፍ፣ በብድር አቅርቦት መጠን፣ በትርፍ ክፍፍል ተደራሽነት፣ ቴክኖሎጂን በመጠቀምና ባንኩ ለደንበኞቹ በሚሰጠው አገልግሎት እንደሆነም አቶ ዮሐንስ ገልጸዋል። ባንኩ ያገኘው እውቅና በኢትዮጵያ የባንኮች ዘርፍ መነቃቃትን የሚፈጠር ብሎም ሌሎች ባንኮች ተወዳዳሪ እንዲሆኑም ያደርጋልን ብለዋል።